አንድ ሰው እንደዚህ እንደዚህ በማይመለከት የምልህ እንደው ስማኝም ነው። እንደው ግን እንደው ወዛን ታለቃኒ ዘንድ ሂጅ ባሳብዳት አገር እኔን እንዴት ተብሎ ቀላል ግን እኔ በርበሬ ወይ ሻምበል ወይ ጭንቅላት ምን ልድ ና ነገር ቢጠቀሙ ይህን ኮላ አሁን በርበሬን ያክል ነገር እንደው በሰው አይን ላይ ዛሬ ጠፍቷል። ገና ይሁን በርቶ እኔን እስከሚያሰቀስቅ ድረስ ስንት ታሪክ ነው አለቃ ይሄ ደሞ 15000 ምን አይሰጥ? አረዲድ እናንተ ማዛሪ ማን አ 10000 ተቆርጠ 10000 ወስዳብህ ነው 15000 የምታሰራ አንተ? እኔ ብር ቸግሮኝ መሰለህ? እንግዲህ እኔ እንዴ ተገጠር እስተ ተማረስ ቤት ሰርቼ አርሻ እንደ ፋርሽ መበላ ገበሬ ብር ቸግሮኝ ይመሰል እንዴ ገንዘብ የት አላግባብ ይባክን ነው እንጂ። እንዴት ነው እኔ እና 10000 ተወስዶብ 15000 ከፍለ

ያለን ሸጠን አሁን ያው

ሁሉም ነገር በሕክምና ጨርሰን ቤቱ ዛሬ ባዶ አይደለም። ዛሬ ጎተራው ዛሬ ባዶ አይደለም። ከታተለ ዚቡ ያዛት እንጃት አሬ

ቢመጣ ምንም ምልክት እንዳያስጭ ወደዚህ እያልኩሽ ነው። ወደዚ ጠቃሚ ሞት እና ምንድን ምን አውሪ ነኝ? እንዴት እኔ ባላለሁ ያ ጅራታም እያስሮጠኝ ምሆ ነው። ሻምበልና ጀሌዎቹ እዚህ መኖር የለማን እንዳትናገር

አያ ተረፈ ለስንት የሚተርፈው ጉዛም ገበሬ ነው። ብራቱ ብራጡ ሳይታክም የሚቀር እኛማ ያለውንማ በሐኪም ጨረስ ነው እንግዲህ። ምንም አልተሻለውም እንግዲህ ምን ላድርግ? አብይ እምታደርጊልኝ፣ እና ይነግርሻለው። አብይ፣ መታገኛ ብር እኮ አገኘን። መታገኛ ብር አገኘን። ሞጭልፊት ሞጭልፊት ሰጠችም። አሁን አንናገርም። ዝም ብለህ ሰው ቢመጣም የለችም። እሺ አቤ።

እንዲሁ ቅርብ የለኝ፣ ቅርብ የለኝ በነፍስ ማጣ ሊገ ሊገሉ ሆነው አንተ ምንም ተምንሞት መፍትሄ መፈለጉ ጥሩ

አይዞ፣ የሰው ሀቅ አይደለም፣ የሌባ ብር ነው። በአራጣ ያበደረ ማንንም ተሚ ሞጨልፍ ተሚ መጀልግ ሰው ነው እንጂ፣ አይዞህ፣ ሌላ ሰው አይደለም። ጎድቼ ሰው ነው አይደለም፣ ሌላ ነው እሱ። ራሱ ሰውዬው ትርፍ ሲያገበባ ሲያግበሰብስ የሚውል ሰው ነው።

ሰማኛል እላያችሁ ላይ ያለች ሞጭልፊት ናት። ቀስ አድርጋችሁ ያዙት።